አሳልፎ የሰጠው የአስቆሮቱ ይሁዳ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የመጀመሪያው ቁስል፣ አሳልፎ የሚሰጥህ ማን ነው? ስለ አስቆሮቱ ይሁዳ መጽሐፍ የሚማረክ ርዕሰ ጉዳይ ያለ መሆኑን የምናውቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ ባለመጻፋቸው ነው። እኛም የይሁዳን ስም ስናነሳ ጌታችን ስለተቀበለው ሕማምና መከራ ብቻ ብናነሳ ምንኛ በወደድን። ነገር ግን ይሁዳ ራሱ ጌታችን ስለኛ ከታገሳቸው መከራዎች አንዱ ነው። ምክንያቱም የጌታችን ሕማምና ስቃዩ የሚጀምረው ከአስራ ሁለቱ አንዱ አድርጎ የቆጠሩ ይሁዳን አሳልፎ ሲሰጠው ነው በዕለት ዓርብ በጣላት ወጆች ከተሰቃየው ስቃይ ይልቅ ወዳጁ ይሁዳ ምክንያትም የተሰቃየው የሕሊና ስቃይ እጅግ የከፋ ነበር። የታመንኩበት የሰላም የሰው እንጀራ የበላ በእኔ ላይም ተረከዙን አነሳ ተብሎ እንደተነገረ ካዋሪያቱ ጋርም ማድጎ የሾመው የከረጢቱን ገንዘብ እንዲዝም የታመነበት ደቀ መዝሙሩ ሲከዳው ማየቱ የጌታችን የመጀመሪያ ስቃይው ነበር። ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። ከዚያ በፊትም በመንፈሱ የታወቀው የሚወደው አልዓዛር በሞተበት ወቅት ነበር። ስለዚህ ጌታ በስጋ ለሞተም ለሚወደው አልዓዛር በመንፈሱ ታውቆ እንዳለቀሰ ሁሉ አሳልፎ ለሰጠውና ራሱን ለነፍስም ጭምር ለገደለው ለሚወደው ይሁዳም አልቅሶለት ነበር። ለነቢዩ ዘካርያስ ሰውም ይህ በእጅ መካከል ያለ ቁስል ምንድን ነው ይለዋል። እርሱም በወዳጆች ቤትም የቆሰልኩት ቁስል ነው ይላል፣ ተብሎም የተጻፈለት ክርስቶስ ቁስሉ የሚጀምረው ከወዳጆቹ በሐዋርያት ቤት ውስጥም ይሁዳ ባቆሰለው የህሊና ቁስል ነው። ይሁዳ የሚለው ስም ከአስራ ሁለቱ የእስራኤል ነገዶች አባቶች ስም አንዱ ነው። ስለሊያ ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ ከዚያም ጊዜ እግዚአብሔርን አመሰግነዋለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው ተብሎ ተጽፏል። ይህ ስም የአስቆረታዊ እጅም ገብቶ ተጠላ እንጂ በብሉይ ኪዳን ሰዎችም ለወንድም ለሴትም ለማውጣት የሚመርጡለት ስም ሲሆን በእብራይስጥ ምስጉን፣ እግዚአብሔርን አመሰግኗለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል መጠሪያ ስም ያላቸው ሁለት ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዲዎስ ሲሆን ከአስቆሮቱ ክህደትም በኋላ ይህ ተወዳጅ ስም ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ያይደለ ይሁዳ ብለውም የለዩትም ሲሆን ራሱን ደግሞ የያዕቆብ ወንድም ይሁዳ ተብሎ ተለይቷል። ያስቆሮቱ የሚለው ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድም ተቀባይነት ያለው ሐሳብ፣ ቂሪያ ከምትባልም በእስራኤል ደቡብ ከምትገኝ የይሁዳ ነገድም ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖን ጭምር ያስቆሮቱ ስም ወልጅም ተብሎ ጥቅም ላይም ሲውል መገኘቱ የከተማ ስም መሆኑን ለመረዳትም ያስችላል። ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአረማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስቆር ማለት በአራማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋርም ሲገጣጠም ባለቀዩ የሚልም አገባብ ያለው ነው። የዚህም ሐሳብ ደጋፊዎች የይሁዳ የጠጉሩ ቀለም ቀይ ነበር የሚል ትውፍታዊ ማብራሪያ የሚሰጡ ሲሆን ይህም ማሳብ በጥንት የቢዛንታይን ስዕላት ላይም ተጽዕኖን አሳርፎም ይሁዳ ባለ ቀይ ቀለም ጠጉርም ያለው ሆኖ እንዲሳልም ምክንያት ሆኗል። አንዳንድ መጽሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥም ብለው ተርጉመውታል። ይሁዳ በሁሉም ወንጌላት የሐዋርያት ዝርዝር ውስጥም የመጨረሻው ሆኖ ተጠቅሷል። ይህም የሆነው ወንጌላቱ የተጻፉት ይሁዳ የሐዋርያት አገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፉ ባያስቀሩትም አንባቢ አውጥቶን ለመረዳት እንዳይቸገር ነበር። ያስቆረቱ ከሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ ሶስቴ ካዶ ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነጥፋቱ ተጻፈ ቢሉ ጴጥሮስና ቶማስ በአንድ ወቅት የሰሩትን የጥፋት ታሪካቸውን በንስሐ ስለፋቁትና ይሁዳ ግን ከነኃጢአቱ ያለ ንስሐ ስለሞተ ነው። የይሁዳም ትልቁ ኃጢአት አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነው። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈ ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቀሙት የአባቱ ስም ስሞን እንደሚባልና የደቡብ እስራኤሏ ቂሪያ ሰው መሆኑን ብቻ ነው። ከአስራ ሁለቱ ሐዋርያት ውስጥም አስራ አንዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነውና ለኢየሩሳሌም የቀረበው ብቸኛ ከተሜ ሐዋርያ ይሁዳ ነበር። ይህም ይሁዳ ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። የይሁዳ ታሪክ በዝርዝር አለመመዝገቡ ምክንያትም ያደረጉ በኋላ ዘመን የተነሱ መናፍቃን በስሙ ወንጌል ከመጻፍ አንስቶ ይሁዳን እንደ ተበደለ ጻድቅ ሰው ለኛ መዳን ወሳኝ እንደሆነ ተባባሪም ወዘ ተረፈ እየሳሩ ከወንጌልም ትምህርት ጋርም የሚጋጭ ብዙ ክህደትን ዘርተዋል። ይሁዳ አሳልፎ ባይሰጠ ኖሮ ጌታ ሊሞት አይችልም በማለትም በተዘዋዋሪ የመዳናችን ምክንያት ይሁዳ ማለት እንዳይሆን መረዳት ይኖርብናል። እንደ እውነታው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበር። ስለዚህ ሊወግሩት ድንጋይም አነሱ። ኢየሱስ ግን ተሰውራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደም። ስለዚህ ሊይዙት ሊፈልጉ ነበር ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫንበትም። ኢየሱስም በመቅደስ ሲያስተምር በግምጃ ቤትም አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለሁላችን የሚሞተው በፈቃዱ እንጂ አስገድደው እንዳልሆነ ሊያስረዳን ነው። ስለዚህም አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞትም በቂ መንስኤ የነበረ በወንጌልም በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረውም ከጨረሱ በኋላ ነበር። በዚያም ጊዜ የካህናትም አለቆች የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ ኢየሱስንም በተንኮልም ሊይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድም ሁከትም እንዳይነሳ በበዓልም አይሆን አሉ። ይሁዳ ወደ አይሁድም የመጣው የረቡ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነበር። ከደቀ መዛሙርቶ መካከል አሳልፎ የሚሰጣቸው ይኖራል ብለውም ለማይገምቱት አይሁድም የይሁዳ መምጣትም ያልተጠበቀ ድል ሆኖላቸው ነበር። ሁከትም እንዳይፈጠር በበዓልም አንያዘው ብሎም የወሰኑት በስውር አሳልፎ የሚሰጣቸው ደቀ መዝሙር እንዳለ ስላላወቁ ነበር። ህዝብም በማይበዛበት ጊዜ ሊይዙትም አስበው ነበር። ሲሰሙትም ደስ አላቸው፣ ብር የሚሰጡ ዘንድ ተስፋ ሰጥቶት የሚለው ቃልም የሚያሳየው የይሁዳ መምጣት ጨርሶ ያልገመቱት መሆኑ ነው። ይሁዳም የፈሩት ሁከት ሳይደርስ ሕዝብን በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ከዚህም የምንረዳው ጌታችን ተሰቅሎ እንዲሞት የይሁዳ ድርሻ እጅግ ወሳኝ እንዳልነበር እና የእርሱ ሚና ያስፈለገውም በስውርም እንዲያዝ ለማመቻቸት መሆኑ ነው። ይሁዳ ጌታ የሚያዝበት ሂደትን አፈጻጽሙን ያለ ችግር በማፋጠን ጌታ ብቻውን ሲሆን አይቶ በመንገርም በጨለማ ለመለየትም እንዲችሉ በመቆም ረዳቸው እንጂ ጌታችን ለመግደልማ ሊቃነ ካህናቱ በግልም በማህበርም ከወሰኑ ቆይተዋል። የማይስማሙት ማህበራነ አይሁድ ተስማሙበትን። የጌታ መሰቀል ጉዳይም ይሁዳ ባይኖር አይፈጸም ነበር ብሎ ማሰብ ከእውነታው እጅግ የራቀ ነው። ከሐዋርያት መካከል አንዱ በመሆኑም አሳልፎ መስጠቱ በክርስትና ዓይንም ስናየው እጅግ አሳዛኝ ነው። በአይሁድም አይነ ግን ይሁዳ ለጌታችን ሞትም ያበረከተው አስተዋጽኦ የድል አጥቢያ አርበኛነት ሚናል ብቻ ነው። ይሁዳ ጌታውን አሳልፎ ሊሰጥም ከመሄሩ ከሰዓታት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅም እንዳለው ዘማ የነበረችው ባለሽቶ ማርያም ይህን ስትሰማ በለምጻሙ ስምዖን ቤትም ሳትጠየፍ ከተገኘው ከፈወሰውም ከእርሷም የነፍሰዋንም እድፍ እንደሚያነጻት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛቸውን የአልባስትሮስ ብልቃጥም ሽቶ ያላንዳችም ስስት በክርስቶስ ላይም አፈሰሰችው። ቤቱ በናረዶ ሽቶ መዓዛ ተሞላ። የሴቱትም ንስሐ ጌታችን እንደ ሽቶ በጎ መዓዛም ተቀበለላት። ይህ የሽቶ መዓዛ ግን ለአስቆሮቱ ይሁዳ አፍንጫን አስደሳች መዓዛ አልሆንም። ቅዱስ አውግስጢኖስም ለእነዚህም ለሞት የሚሆን የሞት ሽታ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውም የቅዱስ ጳውሎስን ቃል በማጣቀስ ሴቲቱ ካፈሰሰችው ሽቶ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል። በእርግጥም የሽቶ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲቱ የባከነችም ሀጥ ነፍስን መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቶ መባከን ነበር ከዚች ሴት ነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላ የነበረው የሽቶ አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋዋ ከዓለም ሁሉ ዋጋ ይበልጣል። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃሽ ሽቶ ጉዳይ አንገበገበው። ይህ ጥፋት ምንድን ነው? ሽቶ ለሶስት መቶ ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው ዓለም በተሰበረ ልብ ለመመለስ በጌታዋ ፊትም ራሷን ያዋረደችው ሴት የሚያሸማቅቅ የጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለውም የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው። ጌታችንም ከሚቀበል ይልቅ የሚሰጥ ብዙ ነው ተብሎ ተጽፏልና ለድሆችም ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩትን ልማድ ነበር። ሰዎችን መርዳት ግን ነፍሳቸውን ከማዳን ሥራ አይበልጥም። በቤተ ክርስቲያን የሚደረግ ማንኛውም እርዳታ ስራ ሁሉ ነፍሳችን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግም የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ ይህንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው በማለትም እውነታውን ጽፎልናል። ይሁዳ ከሐዋርያት መካከል የሙዳዩም ውስጥ ባለ አደራ ነበር። ከክፉዎች መናፍስት ከደዌም ተፈወሱ የነበሩ አንዳንድ ሴቶችም እነርሱም ሰባት አጋንንት የወጡላቸው መግደላዊት የምትባል ማርያም፣ የሄሮድስ አገዛዝ የኩዛ ሚስትም ዮሐናም፣ ሶስናም ብዙዎችም ሌሎችም የሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር። እነዚህ ምእመናን ከደዌና ከመናፍስት እስራትም ላላለቀቃቸውና ስዕለታቸውን ልመናቸውን ለሰጣቸው ጌታ በፍቅር የሚሰጡት ገንዘብ በከረጢትም የሚይዘው ያስቆረቱ ይሁዳ ነበር። ይሁዳ ምእመናን ከእንባቸው ቀላቅለው ከሚሰጡት በፍቅርም ከሚያበረክቱት ገንዘብ ላይም እያነሳ ለራሱ ይወስድ ነበር። 300 ዲናርም ያወጣ ብሎም የገመተውም ሽቱም ተሽጦ ቢሆን ኖሮ ቀድሞ የሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነት ታማኝ የሚጠብቅ የኃላፊነት ቦታ ላይም ሌባ የነበረው ይሁዳ ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ሥራ የሚቀርበውስ ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ የተከተለ በሮም መንግስትም የግብር ሰብሳቢ ባለሙያ ነበርና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳ ሾመው። ማናችንም እንደሚሰርቅ የምናውቀው ሰው በምንም አይነት ገንዘብ ያዥ አናደርገውም። ሌላው ቀርቶ ሌቦች ራሳቸውን እንኳ የሰረቁት ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመ? ቅዱስ አውግስጢኖስ በዮሐንስ ወንጌል ትርጓሚው እንዲህ ይለናል። ክርስቶስ ይሁዳን በዚህ ኃላፊነት የሚጠብቀው ቦታ ላይም ሌባ የሆነው ሰው ለምን ታስቀመጠም? ቤተ ክርስቲያን ለረጅም ዘመናት ሙዳይ ምጽዋትን በሚዘርፉ ሌቦች እንደምትሰቀይ ለማስተማር ነው። ሙዳይ ምጽዋትን መዝረፍ ልማድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመለታም ይላል። ጌታችን ይሁዳ እንደሚሰርቅም ቢያውቅም በሐዋርያቱ ፊት ግን አላጋለጠውም። እስከ መጨረሻው ምሽት ሐዋርያት የሚጠብቁን ታማኝ መሆኑን ነበር። ይሁዳ ሲመጣ ባዩ ጊዜ፣ ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋትን እንዲሰጥ ያለው ለእያንዳንዱ መስሏቸው ነበር። ጌታችን የይሁዳን ስርቆት ያጋለጠውና በሹመትም ያቆየው በተጣለበትም አመኔታና በጌታውም ትዕግስት ልቡ ተነክቶ እንዲመለስም መንገድ ሊሰጠው ነበር። ገንዘብ ያዥውም ጌታውም ለመሸጥም የሚያስገድድ የገንዘብ እጥረትም የሚያጋጥመው ሰው ስለሚያደርገው ምንም ምክንያትም ሊያደርግበት የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን በመውደድ የክፋቱ ሁሉ ስር ነውና ይሁዳም ይህንን ሲመኝ ከሃይማኖት ተሳስቶ በብዙ ስቃይም ራሱን ወጋ። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ህስሙ ገንዘብ ከማግበስበስ ጥቅማችሁ ራሳችሁን ጠብቆ ከክርስቶስ ጋርም የኖረው ታምራትን የሚያደርግ ነው የነበረው የጌታችን ትምህርቶች ሁሉ የተማሩ ይሁዳ ከዚህ በሽታ ነጻ ባለመሆኑ ምክንያት ወደ ጥፋት ጉርጓር ለመውደቅም ከበቃ ቃሉንም ለመስማት የሌላችሁ በጊዜያዊ ነበር። የተወጠራችሁም እናንተማ እንዴት አትወድቁ? በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር። አክሎም ገንዘብን አለመጥገብ ብዙ ኃጢያትን ያስከትላል። የገንዘብ ጥማትም ውስጥም ሰውን መግደል ይወለዳል፣ ጠብና ጦርነቶችን ይቀሰቅሳሉ። እናንተ ምን ብላችሁ ልትሰሩ ትችላላችሁ? ሁሉም ክፋት ግን ከገንዘብ መውደድም ይመነጫል። ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት ገንዘብ ማጣት የሚመጣ ኪሳራም የለም። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡትም ይችላሉ? ሕመምተኞችን እንዲፈውስ አጋንንትን እንዲያወጣ ሙት እንዲያስነሳ ስልጣን፣ ለማሰርም ለመፍታትም እፍ ብሎ የሾመውን የሶስት አመትን መምህሩን ክርስቶስን ለመሸጥ ለይሁዳም አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡ ይተወዳላችሁ? እኔም አሳልፌ ይሰጣችኋለሁ። እስቲ ንገረኝ፣ ክርስቶስ ያስተማሪ ይህን ነበር ወርቅ ወይንም ብር ወይንም ናስ በመቀነታቸው አትያዙ ብሎ አላስተማረም። ምንም ይለዋል። ይሁዳ ግን አሳልፎ ለመስጠትም ወሰነ። ጌታችን ለሁለት ጌቶችን መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም አንዱን ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎም አስተምሮ ነበር። ይህንን ትምህርቱ ቁጭ ብሎ የተማሩ ይሁዳም ለሁለት ጌቶች መገዛት አልተቻለውም። ከእግዚአብሔርና ከገንዘብ መረጠም። ጌታውን ጠልቶ እግዚአብሔር ገንዘብን ወደደ። ጌታውንም ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቻላቸውም። ምን ልትሰጡኝ ትወዳላችሁ ብሎ እድሉን ለነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥም ተስማመ። ሰማይና ምድርን የፈጠረ አምላክን ባሪያም ዋጋም ሊሸጠው ተስማመ። ለእርሱም የተርሴስና የደሴት ነገስታትን ስጦታ ያመጣሉ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ ተብሎ የተነገረለትን ጌታ ሰብአ ሰገል በብዙ ድካም ተጉዞ መጠውም ሳጥናቸውን ከፍተው ወርቅ ጣን ከርቤም እጅ መንሻን አድርገው ያቀረቡለትን ጌታ ይሁዳ በሰላሳ ብር ሸጠው። በኦሪት በሬው ወንድ ባሪያ ወይንም ሴት ባሪያ ቢወጋ የበሬው ባለቤት ሰላሳ ብር ሰቅል ለጌታ ይስጥ ተብሎ ተጽፎ ነበር። ይሁዳ ፈጣሪውን በጥንት ዘመን በሬ ለወጋው ባሪያ ካሳም በሚከፍለው ሰላሳ ብር ሊሸጠው ተስማማ። በቤተ ክርስቲያን በየዕለቱ ተአምረ ኢየሱስ ከማንበባው በፊት የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ በበትር መመታትህንና ለጥቂት ብርም እንደ ባሪያ መሸጥ ስለ እኔ ኃጢያትም ይከራከሩልኝ የምትለው ለዚህ ነው። የገንዘቡ መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንጻር ነው እንጂ እንዲያም ቢሆን ሰላሳ ብር ይሁዳ ለማስጎምጀት የቻለእና በኋላም እንደምናነበው ለሸክላ ስራ ምቹ የሆነ አፈር እንደሚገኝበት ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። ይሁዳ ለዶች ሐሳቢ መስሎ ያስደነገጣት ማርያም ከእርሱ መነኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሓ ታሪክ ከይሁዳ ክህደትም ጋር በዚያ ጊዜ በሚልም ቃለም ማያይዞ የጻፈውም ያለ ምክንያት አልነበረም። በዝሙት የኖረችው ሴት በገንዘቧ ነፍሷንም ስታተርፍም፣ ሐዋርያው ይሁዳ ግን ለነገንዘብም ነፍሱን አጣ። ለእርሱም ጌታውን የሸጠ መሰለው እንጂ በሰላሳ ብርም የሸጠውን የገንዛ ነፍሱን ነበር። ብዙ ትምህርት ያልተማረችው ማርያም ሶስት መቶ ዲናርም እንደ ተራ ነገር ቆጥራ ከጌታ በታች ስትጥል ሶስት ዓመትም የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከሰላሳ ብርም በታች ጣለ። ቅዱስ ቄርሎስ ዘስክንድሪያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆኑን አጣ። በእግዚአብሔር ፊት ያለውን ተስፋ ገጥተው ለጌታ እውነተኛ ተከታዮች የተዘጋጀው ማዕረግ አክሊልን፣ ሕይወትና ክብርን አጣ። ይሁዳ ብዙ ተአምራትን እስከማድረግ የሚያደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት ድዌዎችን ለመፈወስ ተሾሞ ነበር። ከዚህም ሁሉ በኋላ ግን ተሰናከለ። እኛም ተአምር ያደረገ ሁሉ ይጸድቃል ብለንም እንዳንታለልም ይሁዳ ማሳያ ነው። ገንዘብን መውደዱ ግን ጌታ ሆይ በስም ታምራትን አላደረግንልም ምን ይሉኛል፣ እኔ ግን አላውቃቸውም እላቸዋለሁ ከተባሉ ጋርም እንዲደመርም አሰነካከለው መጽሐፈ መነኮሳት እኛም የቱን ያህል ጽኑ መንፈሳዊ ብንሆን እንኳን ምን ባጠፋ ባጠፋ እንደ ይሁዳ እንኳን አንሆንም ብለንም እንዳንዘናጋ ያስጠነቀቀናል ሐዋርያም ብትሆን ጋኔንም ብታወጣ ታምራትም ብታደርግ ይሁዳ ሐዋርያ ከተባለ በኋላ ጋኔን ካወጣ በኋላ በፍቅረ ነዋይ ሰይጣንና የጥፋት ልጅም እስከመባልም ደርሶ እንደተሰነካከለ አስብ